የሀገር ውስጥ ጉዳዮችን እንመለከታለን። ከዛ በተጨማሪ የአውሮፓ ቻምፒየንስ ሊግ ወደ ውጭ ሀገር ሄደን ከምንመለከታቸው ጉዳዮች መካከል ነው። እንዲሁም ሌሎች የአውሮፓ ታላላቅ ክለቦችን የተመለከቱ እጅግ በርከታ ያሉ ስፖርታዊ ጉዳዮች እየተሰሙ ነው። እነሱን መረጃዎች እያነሳን ቆይታን እናደርጋለን። ፏር ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደርጋለሁ። እናንተም ቪዲዮቻችንን ላይክ ቻናላችንን ሰብስክራይብ እያደረጋችሁ ከእኛ ጋር ቆይታን አድርጉ። ከመሸጋገሪያው በኋላ በድጋሚ ተመልሰን እንመጣለን። አብራችሁኝ ቆዩ። የሀገር ውስጥ ጉዳያችንን በማስቀደም ነው የምንጀምረው። የሴካፋ ውድድር የሚጠብቀው የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን ወይም ቀይ ቀበሮቹ በመባል በቅጽል ስማቸው ይታወቃሉ። ልምምዳቸውን አጠናክረው እንደቀጠሉ ነው መረጃዎች እየወጡ የሚገኙት። ብሔራዊ ቡድናችን በትናንትናው ዕለትም በአዲስ አበባ ስቴዲየም ከሸገር ከተማ ጋር የልምምድ ጨዋታ አድርጎ ሁለት ለሁለት በሆነ ውጤት ትናንትና ማጠናቀቁን ተመልክተናል የኢትዮጵያ እግር ኳስ ፌዴሬሽን ፕሬዚደንት የሆኑት አቶ ኢሳያስ ጅራ ና ዋና ስራ አስፈጻሚው አቶ ባህሩ ጥላሁንም ጭምር ተገኝተው ብሔራዊ ቡድኑን ማበረታታታቸው ነው የተነገረው አሜሪካዊው አሰልጣኝ ቤንጃሚን ዚመር ወጣት ብሔራዊ ቡድን በዋና አሰልጣኝነት እየመሩ እንደሚገኙ የሚታወቅ ጉዳይ ነው አሰልጣኝ ቤንጃሚን ዚመር ከዚህ በፊት በሀገራቸው አሜሪካ ታዳጊዎችን ማበልጸግ ላይም ትኩረት አድርገው እየሰሩ ሰው እንደሆነ ይታወቃል አሰልጣኙ ክሪስቲያን ፖሊሲክ በወጣበት የአሜሪካ ወርቃማ ዘመንም ከ14ና 15 ዓመት በታች ብሔራዊ ቡድንም ረዳት አሰልጣኝ ሆነው ግልጋሎት እንደሰጡ ጭምር እንግዲህ ሲቪያቸው ያሳያል። ኢትዮጵያ በታዳጊዎች ደረጃ ለመጨረሻ ጊዜ የውጭ ዜጋ አሰልጣኝ የነበራት የ20 ዓመት በታች አሰልጣኙ ዲየጎ ጋርዚያቶ እንደነበሩ የምናስታውሰው ነው። ጋርዚያቶ ኢትዮጵያ በታሪክ ለመጀመሪያ ጊዜ በአርጀንቲና በተካሄደው የዓለም የታዳጊዎች ሻምፒየንሺፕ ውድድርም አሳልፈው እንደነበር እናስታውሳለን። ከየፍጻሜ ተፋላሚዎቹ አንደኛና ሁለተኛም ለሞሮኮ ከ17 ዓመት በታች የአፍሪካ ዋንጫ የሚያልፉበት የዞኑ ማጣሪያም በአዲስ አበባና በድሬድዋ እንደሚደረግ ነው መረጃዎች የወጡት። አንደኛና ሁለተኛ ሆኖ የሚያጠናቀቁት በቀጥታ ወደ አፍሪካ ዋንጫ ያልፋሉ። ከ17 ዓመት በታች የአፍሪካ ዋንጫ ውድድር ላይ ተሳታፊ ሆናሉ። የግማሽ ፍጻሜና የዋንጫ ጨዋታ በድሬድዋ ስቴዲየም እንደሚደረግ የወጣው መርሃ ግብር ነው የሚያሳየው ውድድሩ ግን ከኅዳር 6 2018 እስከ ኅዳር 23 2018 ዓ.ም ጀምሮ በሀገራችን ኢትዮጵያ አስተናጋጅነት እንደሚደረግ መረጃዎች እየወጡ ይገኛሉ። ወደ ውጭ ሀገር ስፖርታዊ መረጃዎቻችን በቀጥታ እናምራም። ማንቸስተር ዩናይትድን የተመለከቱ መረጃዎችን ወደ እናንተ በማድረስ ነው የዛሬ ፕሮግራማችንን የምንጀምረው። ከአንድ ዓመት በፊት ሀሪ ማጓየር በዩናይትድ ሙሉ በሙሉ የተረሳ ይመስል ነበር። አሁን ላይ ግን ጥንካሬውን በደንብ እያሳየም ከሚገኙ ተጫዋቾች መካከል አንደኛው ነው። የአምበልነቱን ባጅም ተነጥቆ እንደነበር እናስታውሳለን። በራፋኤል ቫራን፣ በሊሳንድሮ ማርቲኔስ አልፎ ተርፎም በሌንድሎፍም ተተክቶ ወደ ተጠባባቂ ወንበርም ወርዶም ከተንታኞችም ሆነ ከደጋፊዎችም ትችት ሲደርስበት እንደነበር ጭምር የምናስታውሰው ጉዳይ ነው። ብዙዎችም ሊለቅ እንደሚችል ገምተው ይህንን ክፍተት የሚያገኘው ዌስትሃም ዝውውሩን ለማጠናቀቅም ተቃርቦ የነበረ ቢሆንም እንግሊዛዊው ተከላካይ ግን ለመቆየትና ለቦታው ለመታገልም ምርጫ ማድረጉንም የምናስታውሰው ጉዳይ ነው። ከዛ በተጨማሪ ግን አሁን ግን ያ ውሳኔ ትክክል ሆኗል። በቡድን ውስጥ ጉዳቶች ሲከሰቱ ሃሪ ማጓየር ተመልሶ መጥቶ በጥሩ ሁኔታ መጫወቱ ብቻ ሳይሆን እንደገና የቡድኑ ምርጥ ከሚባሉት ተከላካዮች መካከል አንዱ እንዲሆን ማስቻሉም የምናውቀው ጉዳይ ነው። በመከላከል ላይ የበለጠ ውሳኔ ሰጪ፣ ኳስን በማቀበል ላይ ደግሞ በራስ መተማመን ያለው ተጫዋችም ሆኗል። እውነተኛ የመሪነት ብቃትንም አሳይተዋል። የተከላካይ መስመሩን በማደራጀት የቡድን አጋሮቹን በማረጋጋት ላይም እያገዘ ነው። የዩናይትድ ደጋፊዎች ታጋይ እንግዲህ ተጫዋቾችን ይወዳሉና የሃሪ ማጓየር የአእምሮ ጥንካሬ ራሱን በማሻሻል አድናቆትን እንዳስገኘለት ጭምር ነው መረጃዎች የሚያሳዩት። በእንግሊዝ ደጋፊዎችን ከመሰደብና ከማህበራዊ ሚዲያ መቀለጃ ከመሆንም ወደ ምርጥ ተጫዋችነትም እንደተለወጠ ጭምር በርካቶች ይመሰክራሉ። የሃሪ ማጓየር ብቃት የቡድኑን ጉዞ የበለጠ ምርጥም አድርጎታል። ችግሩን ጉዳቱን፣ እንዲሁ ትችቶቹን እየተቋቋመ አሁንም እየታገለ ነው። አሪ ማጓየር የአቋም መውጣትና መውረድ ጊዜያዊ ሊሆን እንደሚችል ግን ትችቶችን ተቋቁሞ በመታገል መነሳት እንደሚችልም ማሳያ እንደሆነ ነው በርካታ ትልልቅ ሚዲያዎችም እየጀመረም የሚገኘው ቶቢ ኮሊየር ጉዳት አጋጥሞታል። በውሰት ለዌስት ብሮሚች አልቢየን እየተጫወተ የሚገኘው የማንቸስተር ዩናይትድ ንብረት የሆነው ቶቢ ኮሊየር የጡንቻ ጉዳት እንዳጋጠመው ነው መረጃዎች የሚያሳዩት። ተጫዋቹ በሻምፒየንሺፑ ክለብ ተከታታይ የቋሚነት እድልን እያገኘ የነበረ ሲሆን አሁን ያጋጠመው ጉዳትም ለምን ያክል ጊዜ ከሜዳ እንደሚያረቀው የተገለጸ ጉዳይ የለም። ቶቢ ኮልየር ባሳለፍነው ክረምት በቂ የመጫወቻ እድል ለማግኘትም ሲል ነው በማንቸስተር ዩናይትድ የነበረውን ጊዜ በመልቀቅ በውሰት ውል ዌስት ብሮሚች አልቢየንን መቀላቀሉ የሚታወሰው። ነገር ግን አሁን ላይ ጉዳት እንደደረሰበት የሚያሳዩ መረጃዎች ናቸው የወጡት። የፖርቱጋል አንድ ሚዲያ ሁለቱ ማለትም ዲዮጎ ዳሎና አሰልጣኝ ሩበን አሞሪም የዲዮጎ ዳሎ ቅድመ አያት በሆኑት ካርሎስ ዳሎ እንደሚዛመዱ የሚያሳዩ መረጃዎችን ይፋ አድርጓል። ሳሙኤል ሉኸረስት ነው ይህንን መረጃ ያጋራው። የዩናይትድ ቅርብ ምንጮችን በሁለቱ ሰዎች መካከል ዝምድና መኖሩን ማረጋገጣቸውን የጠቆሙት ዲዮጎ ዳሎ አሰልጣኝ ሩበን አሞሪም ማንቸስተርን ከሚመሩባቸው 54 ጨዋታዎች ውስጥም 39ኙን በቋሚነት ተሰልፎ መጫወቱ የሚታወቅ እንደሆነ ሳሙኤል ሎሃረስት እንግዲህ መረጃውን እያጋረም ይገኛል። የለንደኑ ክለብ ቶትንሃም ሆትስፐርስ በመጪው ቅዳሜ ከማንቸስተር ዩናይትድ ጋር በጣም ወሳኝ የሚባል ጨዋታን እንደሚያደርግ ይታወቃልና በዚህ ወሳኝ መርሃ ግብር ላይ ወሳኝ ተጫዋቹን እንደማያሰልፍ ነው የተናገረው። የ19 ዓመቱ አማካይ የሆነው ሉካስ ቤርግቫል ክለቡ ቶትንሃም ባሳለፍ ነው ሳምንት ከቼልሲ ጋር ባደረገው ጨዋታ ጉዳት አስተናግዶ ከሜዳ መውጣቱ የሚታወስ ጉዳይ ነው። ከቤርግቫል በተጨማሪ ዴቪድ ስፔንስ፣ ሙሐመድ ቆዱስ ለቅዳሜው ጨዋታ ከተጠባባቂ ወንበር ተነስተው የመጫወት እድል እንዳላቸው የሚያሳዩ መረጃዎች በትልቁ እየወጣ ነው። ይህም ደግሞ ለማንቸስተር ዩናይትድ ትልቅ ጥቅም ይሰጠዋል ተብሎ ነው የሚታሰበው። ቤንጃሚን ሼስኮ ወደፊት አስደናቂ ተጫዋች እንደሚሆን አልጠራጠርም ብሏል። ጄሰን ዊልኮክስ ነው ይህንን ሀሳብ የሰጠው። በዩናይትድ ቤት የዘጠኝ ቁጥር ተጫዋች መሆን ጫናው ከባድ ነው ሲል ይናገራል። አንዳንድ ጊዜ ማቲያስ ኩኛህና ብሪያን ኤምቤሞ ብዙ ምስጋና እያገኙ እንደሆነ መለከታለው። ነገር ግን ቤንጃሚን ሸስኮ የሚያደርጋቸው ሩጫዎች ማቲያስ ኩኛህና ብሪያን ኤምቤሞን እየረዳቸው መሆኑን መዘንጋት የለብንም ሲልም ነው የተናገረው። በክረምቱ ያስፈረምናቸው አራቱም ተጫዋቾች ጥሩ እየሰሩ ይገኛሉ። እነርሱ ምርጥ ተሰጦ ያላቸው ተጫዋቾች እንደሆኑም አውቃለሁ ሲልም ነው ጄሰን ዊልኮክስ የተናገረው። ከቡድናችን መልማዮች አንዱ የሆነው ቶኒ ኮተን ሴኔ ላሜንስን በራዳራችን ውስጥ ያስገባው ከዛሬ 12 ወራት በፊት ነበር፣ ብሏል ጄሰን ዊልኮክስ። እርስ ሁልጊዜም ሴኔ ላሜንስ ለእኛ እጅጉን ጥሩ ፊርማ ይሆናል ይለኝ ነበር። እናም ላሜንስ በክለባችን ቤት አስደናቂ አጀማመርን አሳይቷል፣ ሲልም ጭምር ነው ጄሰን ዊልኮክስ ሐሳቡን የሰጠው። ለደጋፊዎች ምስጋናን ማቅረብ እፈልጋለሁ፣ ምክንያቱም በዚህ ሰዓት እነርሱ በሚችሉት ሁሉ ድጋፍ እያደረጉልኝ ነው ብሏል። እንግዲህ ብሪያን ምቤሞ ሲናገር፣ እናም እነርሱ በዚሁ እንዲቀጥሉ እንፈልጋለን። ከአማድ ዲያሎ ጋር በቀጣይ ስለምናሳያቸው የሴሌብሬሽን ዳንሶችም ጠዋት ጭምር ውይይት አድርገናል። በቀጣይ የሚፈጠረውን አብረን እንመለከታለን ያለው፣ በጥቅምት ወር ካስቆጠርኳቸው ግቦች ውስጥ ሊቨርፑል ላይ ያስቆጠርኩት የተለየ ነበር። ከዚህ በተጨማሪ ደግሞ በባካነ ሰዓት ብራይተን ላይ ያስቆጠርኩት ግብንም ወድጄዋለሁ። የማንቸስተር የጥቅምት ወር ምርጥ ተጫዋች ተብዬ በመመረጥ የደስተኛ ነኝ። ነገር ግን ሽልማቱ እንደ ቡድን የመጣ ነው። ብዙ ተጫዋቾች በዚህ ወር ካሳዩት ብቃት አንጻር ይሄ ሽልማት ይገባቸው ነበር ሲልም ጭምር ነው ብሪያን ኤምቤሞ ሐሳቡን የሰጠው። አርሰናልን የተመለከቱ መረጃዎችን ደግሞ እናንሳም፣ ውድ ቤተሰቦቻችን። በጣም ደስተኛ ነኝ ብሏል። ሚኬል አርቴታ ሲናገር የአርሰናል ዋና አሰልጣኝ ሚኬል አርቴታ ቡድናቸው ከሜዳ ውጭ ባስመዘገበው ድል ደስተኛ መሆናቸውን ገልጿል። በጣም ደስተኛ ነኝ ያሉት አሰልጣኙ ምሽቱ ለኛ ሙሉ ለሙሉ ጥሩ ነገሮች ያሉት ነበር። አንድም ጎል ሳይቆጠርብን አራት ተከታታይ ጨዋታዎችን አሸንፈናል ሲልም ነው የተደመጠው። እንግዲህ ነገር ግን በጣም ጥሩ የሚባሉ ጊዜያቶችን አሳልፈናል። በአውሮፓ ቻምፒየንስ ሊግን በተመለከተ ነው አሰልጣኙ ሀሳቡን የሰጠው። አራት ተከታታይ ጨዋታዎችን በደንብ አሸንፈናል ሲልም ጭምር ነው እንዲሁ የተናገረው። እድል ያላገኙ ተጫዋቾች የጨዋታ ሰዓት ማግኘታቸውን ያነሱት አሰልጣኙም ተስፋ ሰጪ እንቅስቃሴም ያሳየንበት ነው ሲልም ጭምር እንዲሁ ይናገራል። ስለዚህ ደግሞ ከሜዳ ውጭም ደግሞ ባስመዘገብ ነው ድልም በጣም ደስተኛ ነኝ ሲልም ጭምር ነው የተናገረው። አርሰናሎች በቀጣይ ከሰንደርላንድ ጋር ከሜዳ ውጪ በስታዲየም ኦፍ ላይት ጨዋታቸውን ያደርጋሉ። ከዛም ከቶተናም ሆትስፐርስ ጋር በኤምሬትስ ጨዋታቸውን ያደርጋሉ። ከዛም ከባየር ሚኒክ ጋር በኤምሬትስ ጨዋታቸውን ያደርጋሉ። ከዛ ደግሞ ከሜዳቸው ውጪ ወደ ስታንፈርድ ብሪጅ አድርገው አርሰናል ከቸልሲ ጋር ተጠባቂ መርሃ ግብራቸውን የሚያደርጉ ይሆናል ተብሎ ነው የሚጠበቀው። በጣም ደስተኛ ነኝ። በዚህ ሰዓት በዚህ መድረክ ጎል ሳይቆጠርብን በመውጣታችን ደስተኛ ነኝ። ይህ ከባድ ውድድር ነው። ለተጫዋቾቼ ከጨዋታው የምንፈልገው ነገርን ነግሬያቸዋለሁ። ጨዋታው ውጥረት ያለበት እንደሆነም፣ ግጭቶች ፋውሎችም ሊኖሩት እንደሚችሉና ከባድ ጨዋታ ሊሆን እንደሚችልም ጠብቀው ሜዳ ላይም የገጠመን ይህ ነው። በዚህ ውጥረት የሞላበት ጨዋታ ጎል ሳይቆጠርብን በማሸነፋችን ደስተኛ ነኝ። ይህ ጨዋታ ተቆጣጥረን ለመጫወትም ትዕግስትና ቁርጠኝነት ያስፈልገን ነበር። አንዳንድ ስሜታዊ የሚያደርጉ ክስተቶችን በትዕግስት ማለፍ ነበረብን ጨዋታውን በምቾት እንድንጫወትም ሜዳ ላይ ውጥረት ነበር እና ምቾትም የነሳን ጨዋታን በድል ተወጥተናል ሲልም ጭምር የተናገረው። ይህ ጨዋታ ድል ብቻ አይደለም፣ ምክንያቱም በዚህ ጨዋታ አንዳንድ ተጫዋቾቻችን በጉዳት አልተጠቀምንም ያሉት ተጫዋቾችም ጥሩ ብቃት ማውጣት ባይችሉም እንደ ቡድን ግን የምንፈልገውን ነገር አሳክተናል። ሚኬል ሜሪኖ ዘጠኝ ቁጥር ቦታ ላይ ተሰልፈው ሁለት ጎሎችን አስቆጥረናል። በዚህም በጣም ደስተኛ ነኝ ሲልም ጭምር ነው የተናገረው። በዚህ ጨዋታ ማክስ ዶመን በቻምፒየንስ ሊጉ የመጀመሪያውን ጨዋታ አድርጓል። በመድረኩም የመን ጊዜም በእድሜ ትንሹ ተጫዋች ሆኗል። በዚህም ደስተኛ ነኝ። ሌላው ወጣት ተጫዋች ደግሞ አንድሬ አኑስ ነው። በመድረኩ የመጀመሪያ ጨዋታውን አከናውኗል። ብዙ ጥሩ ነገሮችንም ፖዚቲቭ ነገሮችንም የተመለከትንበት ምሽት ነበር ሲል ጭምር የተናገረው። ስፔናዊው ግብ ጠባቂ ዳቪድ ራያ ከብሬንትፈርድ አርሰናልን ከተቀላቀለ በኋላ በሰሜን ለንደኑ ክለብ ድንቅ ብቃቱን እያሳየ ነው። በአሰልጣኝ ሚኬል አርቴታ ስር በብዙ የተሻሻለው የ29 ዓመቱ ግብ ጠባቂ በአርሰናል መለያም 110 ጨዋታዎችን አድርጎ በ50 ጨዋታዎች ላይ ግብ አልተቆጠረበትም። በክለቡ ታሪክ በጥቂት ጨዋታዎች ወይም ደግሞ በፍጥነት እዚህ ቁጥር ላይ የደረሰ የአርሰናል የመጀመሪያው ግብ ጠባቂም አድርጎታል። ባለፉት ሁለት አመታት የፕሪሚየር ሊግ ምርጥ ግብ ጠባቂ ሆኖ የተመረጠው ራያ በዚህ አመት ደግሞ በሊጉ በአስር ጨዋታዎች ግብ የተቆጠረበት በሶስት አጋጣሚዎች ብቻ ነው። አርሰናል ስላቪያ ፕራን ሶስት ለዜሮ ባሸነፈበት ጨዋታም በተመሳሳይ መረቡን ሳያስደፍር የወጣ ሲሆን በአራት የቻምፒየንስ ሊግ መርሃ ግብሮችም አንድም ጎል እስካሁን ያላስተናገደም ግብ ጠባቂ እንደሆነ ነው መረጃዎች የሚያሳዩት። ቸልሲን የተመለከቱ መረጃዎችን እናንሳም። ዛሬ ቸልሲ ጨዋታውን ያደርጋል ከካረባ ጋር ነው ጨዋታውን የሚያደርገው ምሽቱ ልሳት ጋር በአምስት ላይ ይደረጋል። ይህ የአውሮፓ ቻምፒየንስ ሊግ ጨዋታ ከአረባ እንግዲህ በሜዳቸው በጣም ጠንካራ ናቸው ብሎበል አሰልጣኝ ኤንዞ ማሬስካ ሲናገር፣ የሰሜዎቹ አሰልጣኝ ኤንዞ ማሬስካ የዛሬ ተጋጣሚያቸው ከአረባ ጠንካራ መሆኑን የገለጸው ከአረባ በጣም ጥሩ ቡድን ነው፣ በአካል ጠንካራ ተደርገውም ይወሰዳሉ ሲሉ ማሬስካ ይናገራል። እነሱም ለ17 ዓመታት በአንድ አሰልጣኝ የሰሩ ናቸው ያሉት ማሬስካ በሜዳቸው የበለጠ ጠንካራ ናቸው፣ አስቸጋሪ ጨዋታ ይሆናል ሲሉም ጭምር ነው የተናገሩት። ኤንዞ ማሬስካ እያይዘውም ኮል ፓልመር በባርሴሎና የቻምፒየንስ ሊግ ጨዋታ ይመለሳል ብለው ተስፋ ማድረጋቸውን ነው ያስታወቁት። አሊሃንድሮ ጋርናቾ ናቸው ህይወትን በቸልሲ በደንብ እየተላመደ ነው። የመጀመሪያዎቹ ጨዋታዎችን ጨምሮ በሜዳው ሆነ ከሜዳው ውጭም በፍጥነት እየተላመደ መሆኑን የሚያሳዩ መረጃዎች እየወጡ ነው የሚገኙት። ጋርናቾ ባለው አቅምና በሙያዊ ስነ ምግባሩ ክለቡን አስገርሟል። የቼልሲ ሰራተኞችም በስልጠና ላይ ባለው አመለካከትና ጽናትም ተደመዋል ብሎናል ሳምሲ ነው ይህንን ለቼልሲ በጣም ቅርብ ተብሎ የሚነሳው የመረጃ ምንጭ መረጃውን ያጋራው። ኤንዞ ማሬስካም አንድሬ ሳንቶስ በካይሴዶ ቦታ ወይም ስድስት ቁጥር ቦታ ላይ እንዲጫወት ይፈልጋል እናም ላቪያም ከቅርብ ጊዜ ጉዳቱ በመመለሱ ደግሞ እንደተደሰተ ጭምር ነው ዘጋርዲያን መረጃውን ያጋራው። ጄሰን ካንዲም ስለ ሞይስ ካይሴዶ ሲናገር እሱ ለቸልሲ በጣም አስፈላጊ ተጫዋች ነው። አዎ ኮል ፓልመር አለም። እሱ በጣም ጥሩ የፈጠራ አቅም ያለው አጥቂ ተጫዋች መሆኑንም አውቃለሁ። ምንም ጥርጥር የለውም፣ ፈጣን ለውጥ አምጪ ተጫዋች ነው። ነገር ግን ሞይስ ካይሴዶ አሁን የዚህ እግር ኳስ ክለብ የልብ ምት ግን ሞይስ ካይሴዶ ነው የሚል ግምትን ነው ጄሰን ካንዲ አብሮ እየሰጠም የሚገኘው። ሊቨርፑልን ደግሞ እንመልከት። አሌክሲ ማካሊስተር ይናገራል። በጣም ጥሩ ቡድን ላይ ጥሩ ጨዋታ ነበር፣ አስፈላጊ ድል፣ ነገር ግን ምንም ማለት አይደለም። መቀጠልም እና በራስ መተማመንም መገንባት ይኖርብናል ብሏል ማካሊስተር። እየፈለኩት የውድድር ዘመን አልነበረም፣ አሁን ግን ወደ ቡድን ውህደት እየገባን ነው። እናም በተከታታይ ጥቂት ጨዋታዎችን መጫወት ፈልጌ ነበር፣ በሱም ደግሞ አሁን ላይ በጣም ደስተኛ ነኝ ሲል ጭምር ይናገራል ከጨዋታው በኋላ። ከትሬንት ጋር ተነጋግረሃሉ ወይ ተብሎ ጥያቄ የቀረበለት ቨርጂል ቫንዳይክ አይ ንግግሮችን አላደረግኩም ሲልም ጭምር ነው። ቨርጂል ቫንዳይክ ስለ ትሬንት አሌክዛንደር አርኖልድ ደግሞ ተጠይቆ ምላሹን እየሰጠው ማንቸስተር ሲቲን ደግሞ እንመልከት። እንደ ሀላንድ አይነት ትሁት ኮከብ የለም ብሏል ፔፕ ጓርዲዮላ። የማንቸስተር ሲቲው አሰልጣኝ ፔፕ ጓርዲዮላ ኤርሊንግ ሃላንድ ለቡድኑ እያደረገ የሚገኘው ነገር መደሰታቸውን የገለጸው ጋርዲዮላ ሲናገረም እንደ ኤርሊንግ ሃላንድ ትሁት በእንግዲህ የሆነ በዓለም አቀፍ ደረጃ የሚነሳ ኮከብ ተጫዋች የለም ሲል ነው የገለጸው። ሀላንድ የቡርኑ ጥቅም ያስጨንቀዋል ያሉት ጓርዲዮላ ጎሎችን ያስቆጥራል፣ ነገር ግን በተመሳሳይ ሰዓት ትኩረቱን ቡድኑ ላይም ያደርጋል ሲልም ጭምር ነው የገለጸው። ስለ ውድድር ዓመቱ ያነሱት ጓርዲዮላ ወሳኙ ምዕራፍ ላይ እየደረስን ነው፣ ከቀጣዩ የብሔራዊ ቡርኖች ረፍተ በኋላ እብደቱ ይጀምራል ሲልም ጭምር ነው የተናገረው። ጀረሚ ዶኩም ሀሳቡን ሰጥቷል። እዚህ ከመምጣቴ በፊት ፕሪምየር ሊግን በደንብ አይ ነበር። እናም ደግሞ ማሸነፍ ሁልጊዜም የተለየ ነው። ስለዚህ ሌላ ጨዋታ ለማሸነፍ መጠበቅ አልችልም ብሏል። የማንቸስተር ሲቲ ተጫዋች የሆነው ናታን አኬል ለማስፈረም የሚደረገው ፉክክር እየተጠናከረ ሲሆን ኢንተር ሚላን፣ ዩቬንቱስና ክሪስታል ፓላስም በጥር የተጫዋቾች የዝውውር መስኮት ተጫዋቹን ለማስፈረምም ፍላጎት ያሳዩ ክለቦች እንደሆኑ ነው ትራንስፈር ኒውስ መረጃውን ያጋራው። ሪያል ማድሪድን የተመለከተ መረጃን ደግሞ እናንሳ። በሪያል ማድሪድ ቤት ሁሉም እንደሚያውቀው ከታክቲክ ፍልስፍና በላይ ተጫዋቾችን በጥሩ መንገድ ማኔጅ ማድረግ ቦታ አለው ብለዋል ጋሬት ቤል። ሻቢ አሎንሶም በተጫዋችነት ካዳበረው ልምድ አንጻር ይህ ነገር እንደሚያውቅም ተስፋ አደርጋለኝ ይህ ነገር እንደማይጠፋው ተስፋ አደርጋለሁ ሲልም ጭምር ነው ጋሬት ቤል እየተናገረው። ቨርጅል ቫንዳይክ ይናገራል። ቲቦ ኩርቱዋ ድንቅ ነበር። ወደኋላ መለስ ብዬ በ2022 ከፓሪስ ፍጹም ሲጫወትም የነበረውን ጨዋታ ሜዳ ላይ በድጋሚ አሳይቶኛል። በመጨረሻ ግን መንገድ አግኝተን ግብ አስቆጥረንበታል ነው ያለው ቨርጂል ቫንዳይክ። ቲቦ ኩርቱባ ከጨዋታው በኋላ ሲናገር አሁንም ስህተቶችን እየሰራን ነው። አንዳንዶቹ አላስፈላጊ ስህተቶች ናቸው። ግቡ ለስህተቱ ዋስትና ባይሰጥም ቅብብሎች ሙሉ በሙሉ ትክክል አልነበሩም እና ደግሞ በዚህ ረገድም ከሜዳችን ውጪ ጠንካራ ቡድኖችን ስንገጥም መሻሻል ይኖርብናል፣ ሲልም ጭምር ነው ሀሳቡን እየሰጠ የሚገኘው ቲቦ ኩርቱባ ነው ይህንን ሀሳብ እንዲሁ እያጋረም የሚገኘው ሌላኛው ከቲቦ ኩርቱዋ ጋር በተያዘ የሚነሳው ሀሳብ ቲቦ ኩርቱዋ በዚህ ሲዘን በአውሮፓ ቻምፒየንስ ሊጉ ላይ አንድ ግብ እንዲቆጠርበት በአማካይ አስር ኦን ታርጌት ሙከራዎች እንግዲህ ከተጋጣሚ ይጠበቃል አስር ሙከራዎችን አድርገው ነው አስር ኦን ታርጌት ሙከራዎችን አድርገው ነው ዘጠኙ ሴፍ ካደረገ በኋላ አንድ ጎል የሚቆጠርበት ቁጥሮች እንደሚያሳዩት ያንን ነገር ነው ይህም በአውሮፓ ቻምፒየንስ ሊግ እየተጫወቱ ካሉ ግብ ጠባቂዎች ሁሉ ከፍተኛው ነው ባሳለፍነው ሲዘን ይህ ቁጥር 29 ሹት ለአንድ ጎል ነበር። በአማካይ የሚያስፈልጉት ተጋጣሚዎችም ማድረግ የሚጠበቅባቸው ያነበር ነበር። ነገር ግን ዘንድሮ 10 ኢላማቸውን ሲት ሲሞክሩ ነው አንድ ጎል የሚቆጠርበት። ኩርቷ በዚህ ሲዝን 20 ኢላማቸውን የጠበቁ ሙከራዎችን ያስተናገደ ሲሆን የተቆጠረበት ግብ ደግሞ ሁለት ብቻ እንደሆነም ዲያሪዮ አስ መረጃውን አጋርቷል። ኩርቷ በየጨዋታው ምርጥ ብቃቱን አሳየ ማለት ለሪያል ማድሪድ መጥፎ ዜና ነው። ቲቦ ኩርቷ አስደናቂ ብቃት ነበረው፣ ነገር ግን ብቃቱ በሪያል ማድሪድ ቤት የሚሸፈነው ብዙ የመከላከል ክፍተቶች ሲኖሩ ነው። ቡድኑ እሱ ላይ በጣም ጥገኛ ነው። ግብ ጠባቂዎች በየጨዋታው አንጸባራቂ ፐርፎርማንስን ባሳዩ ቁጥርም ቡድኑ ላይ ያለው አደጋም በዛው ልክ የጨመረ ነው። ምክንያቱም ግብ ጠባቂዎች በጣም ጥሩ ሊሆኑ የሚችሉት በጣም ተደጋጋሚ ሙከራዎችን ሴፍ ሲያደርጉ ነው። ያ ነገር ደግሞ ማድሪድ መጠቃቱን የሚያሳይና ተደጋጋሚ ሙከራዎች እንደተደረጉበት የሚያሳዩ አይነት ፍንጮች ተደርገው ነው የሚወሰዱት። አልቫሮ ካሬራስ ይናገራል። ወደ አስቸጋሪው ስቴዲየም መተን ተጫውተን፣ በጥቃቅን ጉዳዮች ላይ በእንግዲህ ባልሰጠነው ትኩረትም ጨዋታችንን ተሸንፈናል። ስህተት በመስራታችን ግብ ተቆጥሮብናል። ግቡ ለእነሱ ድል ሰጥቷቸዋል ብሏል። ሙሐመድ ሳላን ስለመቅጠምም ተጠይቆ ነበር። እንግዲህ እሱ የሊቨርፑል ሌጀንድ ነው። ከእንደዚህ አይነት ግጥሚያዎች ብዙ ነገሮችን መማር እችላለሁ። አሁን ላይ ከቫይካኑ ጋር ከባድ ጨዋታ ይጠብቀናል። አሁን ሙሉ ትኩረታችን እሱ ጨዋታ ላይ ማድረግ ይኖርብናል ብሏል። አልቫሮ ፈርናንዴስ ካሬራስ ባለፈው አመት እዚህ መታን ሊቨርፑልን ስንገጥም በጣም መጥፎ ነበርን። አሁን ያለው ጥሩ ግስጋሴ የትላንትናውን ሽፈት እንዲያበላሽ መፍቀድ የለብንም፣ ብለዋል ጁድ ቤሊንግያም። በመጀመሪያው አጋማሽ እየተሻለ እንቅስቃሴን ማድረግ ችለን ነበር፣ ነገር ግን በሁለተኛው አጋማሽ እንደ መጀመሪያው አልነበርንም። ልክ እነሱ ሁለተኛው አጋማሽ ላይ ግቡን ሲያስቆጥሩ በከፍተኛ ፕሬሲንግ ለመጫወት ሞክረናል፣ ነገር ግን እንግዲህ በዛው ልክ ደግሞ ብዙ ኳሶችን አጥተናል። ደካማ እየሆነን ስንመጣም ለነሱ የተሻለ እድል ሰጥተናቸዋል ሲልም ጭምር ነው ጁድ ቤሊንጋም የተናገረው። ለቪኒ ጁኒየር ቀጣይ ዓመት በሪያል ማድሪድ መቆየት በጣም አስቸጋሪ ሊሆንበት እንደሚችል ኤል ቸረንጌቶ የተባለው የመረጃ ምንጭ እየገለጸ ይገኛል። ምናልባት በክረምቱ የተጫዋቾች የዝውውር መስኮት ሪያል ማድሪድን ለቀው ሊወጡ ይችላሉ ተብለው ከሚጠበቁ ተጫዋቾች መካከል ዋነኛው እንደሆነ እየተገለጸ ነው። በርካቶችም የተጫዋች ክለቡን ለቀው የመውጣት እድሉ በጣም ሰፊ እንደሆነ መረጃዎችን እያጋሩ ይገኛሉ። ስለዚህ በሚቀጥለው የውድድር ዓመት ቪኒሲዮስ ጁኒየር በሪያል ማድሪድ የመቆየቱ ነገር በጣም አጠያቂ ሊሆን እንደሚችል የሚያሳዩ መረጃዎችን ይፋ ተደርገዋል። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን ቆይታችሁ ከኛ ጋር ስለነበር ከልብ አድርገን እናመሰግናለን። ፏል ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው በቀጣይ ፕሮግራሞቻችን በድጋሚ ተመልሰን የምንገናኘውናል ስላደመጣችሁኝ ስለተከታተላችሁኝ ቆይታችሁ ከኛ ጋር ስለነበር ከልብ አድርገን ነው የምናመሰግነው። በቀጣይ ፕሮግራሞቻችን በድጋሚ የምንገናኘው ይሆናል። መልካም ጊዜ እንዲሆንላችሁ ነው በአክብሮት የምመኘው።